አብሮ ከእሷ ጋር መኖር ካለበት ምንም ካለበት መኖር ይችላል። አንቺ ግን ፍቺው፣ አብርሃም የሚሆንሽ ሰው አይደለም። ወይ እሷን ወይ አንቺ መምረት መቻል አለበት እዚህ ጋር የጉድ ሀገር ገንፎ እያደር ይፋጃል አሉ እናንተ ትላንትና ቀን ሲያሽቃብጥ የነበረው ፕራንክ አደርጋለሁ ብዬ ብሎ ፕራንክ ያደረገው ሰውዬ ዛሬ መጣና እንግዲህ አብርሃምን ፍቺው ለአንቺ የሚገባ ሰው አይደለም ወይ ከሄርሜላ ጋር ወይ ከአንቺ አንቺን መምረጥ አለበት በሁለት አንዳችሁ ብሎ እንግዲህ እርፍ አለ እኔም የቸገረኝ ይህ ነው ውድ ቤተሰቦቼ አብርሃም ወይ ሩታ ወይ ሄርሜላ መርጦ አርፎ መቀመጥ አለበት አንዴ ወደዚህ አንዴ ወደዚያ ይላል ዥዋዥዌ ይጫወታል እንዴ በማለ የተንገሴሰ የሆነ ልጅና ነውና እኔ ራሱ የምፈልገው ይሄ ነው። እንግዲህ ታፋቺ ፍጂው፣ ፈታው። የለም እንዴ፣ ባለፈው ክስ ተካሳ ጠረጢስ ካርቶን አላመጣችሁም እንዴ አላመጣችሁም እንደ አየን እኮ ተፋተዋል እኮ አብርሃምና ሩታ እኮ ተፋተዋል። ስለዚህ ምንድን ነው የሚፋቱት ከዚህ በኋላ? ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ የማናየው ታሪክ የለም፣ የማንሰማው ነገር የለም። ገና ገና እንትን ይቀጥላል። ምንድን ነው የሚቀጥለው? ህይወት ይቀጥላል እንደሚባለው ታሪካቸው ይቀጥላል ማለት ነው። ትላንትና ቀን እዩ ኢንተርቴንትመንት ማለት ነው ፕራንክ አደረገ። ከአብርሃምና ከሄርሜላ ያላቸው እንዴት ፈትናችሁት ነው እንዴ የዛ ቀን አብርሃም በቃ በጣም ጎበዝ ሰውነ እንደዚህ ሰውነ ስትል ስታሽቃብጣ አልነበራችሁም እንዲያውም ኮራንበህ ሲሉት ነበረ። ውድ ቤተሰቦች ኮራንበህ እንደዚህ ያልንበህ ሲሉ አልነበሩም? ሰው ያሽቃብጡ አልነበሩም? እንትኖቹ ድርባበሮቹ ማለት ነው። አሁን ዛሬ እንግዲህ አብርሃማ የሆነሽን ፍቺ ዋላ ላድን ፈታሪ፣ ወይ ትዕግስቱን ስጠኛ። አሁን ስየት እንሄድላቸው ተፋቶ የለም። እንደ ተፋቶ እናንተ አብርሃም ሩታ እርጉዝ አደለችም፣ ልጅ የለም ብለዋል አሉ። ወይኔ በላቸው። እኔ ስንት ነገር አመለጠኝ። እውነቴ ነው ምላቸው። በስራ እኮ ቢዚ ሆኜ ነው እኔ እና ብዙ አልተከታተልኩም ማለት ነው። ሩታ አሸነፈች የሚለው ሰማሁኝ። ቀጥሎ ደግሞ አብርሃም ም ልጅ የለም ብለዋል ተባልኩኝ ማለት ነው። የምር ነው እንዴ? ውድ ቤተሰብ ልጅ የለም። የምን ልጅ የለም ማለት አልገባኝም። እንትን ምንድን ነው ሩታ አሳይታን የለም እንደ ሁሉንም ነገር እኮ አየን እኮ በአደባባይ ምን ነው ባለፈው፣ ራሱ በራሱ አፍ እኮ ሩታ እርጉዝ አይደለችም እያላችሁ ነበረ፣ እንደዚህ ሆዷን ባታሳያችሁ ኖሮ ልጁ ከሌላ ቦታ ነው ያመጡት ትሉ ነበር፣ የአብርሃምና የሩታ ልጅ አይደለም ትሉ ነበር ብሎ ተናግሮ፣ ጭራሽ ማታ ላይ ብላኝ ስትሸነፍ ነው የተሳሳተው ማለት ሲሸነፍ ነው የተሳሳተው። እናንተ ምን ጉድ ነው ልጁ! ወይኔ በላችሁ፣ ህዝቡ ሊያጨልለው ነው ነዴ ነው ምላችሁ? በቃ ሊያጨልል ሆን ብሎ ተነስቶ ነው እንጂ ልጅ የለም ብለዋል። ይሄ እኮ የማይባል ነውር ነውር ነገር ነው። እንዴት ይሄ ልጅ ቻለ? ቆይ ቆዩ እኔ ብለዋል ነው የተባለው። እኔ አላቀም። ውድ ቤተሰቦች እኔ አልሰማው ሆነት ለመናገር ሰዎች ቤት እየቀየሩ ነበረ፣ በዛ ስራ ላይ ቢዚ ነኝ ማለት ነው። እና እየተከታተልኩ አይደለም ብዙ እና አብርሃም ልጅ የለም ብለዋል ተባልኩኝ ማለት ነው። የጉድ ሀገር ልጁ ምነክቶት ነው እናንተ? ሞንጉድ ነው እንዴ? አበደ እንዴ? ጤነኛ ጤነኛ አይደለም በቃ ራስ አክሙት። በህግ አምላከኛ ልጃችን እኮ መልሱልን ብዬ እ ተናግር ያለሁ ሰው መሆኑ ራሱ እና ከታማማ ከሆነ አሳክማችሁ መልሱልን። በህግ አምላክ ይሁንባችሁ ለወገን ደራሽ ወገን ነው እና በሚለው ሆ ጉድ እኮ ነው። ልጅ የለም እንዴት ብሎ ነው ልጅ የለም ያለ ረ በቃ፣ ስራ ስጨርስ አለብኝ ብዬ በኋላ በቃ በሚተኛበት ሰአት እፈላልግና አዳምጠዋለሁ ያመዳም ሄድ እኮ እና ብትወልድ ራሱ እኮ ሌላ ነገር ይመጣል። አሁን ልክ እንደተባለው አብረሀምን መፈታት አለበት ማለት ነው። ለነገሩ ስንቴ ነው የሚፈታው እናንተ? ወይ የሚፈታው እኮ ባል ነው እኮ። በነገራችን ላይ ፍቺ ይውላታል እንዴ? የሚፈታው ባል አይደል እንዴ? ምን ጉድ ናችሁ? የሚፈታው እኮ ባል ነው። ወይ ሴትም ትፈታለች እንዴ? ሴት እኮ አትፈታም። ሴት እንዴት ትፈታለች? ሴት አትፈታም እኮ ባል ነው። እሺ፣ ሴት አው ተካሳ ትፈታለች ይመስለኛል። እሱን ቤት ሴት ወንድ ልጅ ደግሞ ይፈታል። እንትኑም በሱ እጅ ነው ያለው። ለነገሩ አዎ የሚለያየን ነገር አለመሰለኝ። እና ውድ ቤተሰብ እንግዲህ ፍቺው ብሎ እንግዲህ ሲያሽቃብጥ የነበረው ሰውዬ ዛሬ በአደባባይ መጣና እንደዛ ላይ አውሩታ ደግሞ በህይወቱን አላስፈላጊ የሆኑ ሰዎች ገብተው ህይወቱ እየበጠበጡት ነው አለች። እና ባልሽን አጥብቀሽ ያዥብሩ ታዬ እንዲያው አንድ እንትን እንዳታመጣብን እኔ ፈራሁ። ውድ ቤተሰቦች ሴትይቱ ማለት ነው አንድ ምንድን ነው እንቁላል እንዳታመጣብን በህግ አምላክ ይሆንባችሁ እንዳታሳስተኝ ማለት ነው። እውነት ለመናገር ሩታ አንዳች ብታመጣብን አንለቃት። ሴትዮ ሴትየው ለማንኛውም ያው ጠበቃ ባለፈው እራሱ እኮ ወዮ ሩታ እኮ ጨጓራ ነው እሱ የምታቃጥለው። እንዳትሳደቡ ውድ ቤተሰቦች፣ እየምሬ ነው ምላችሁ። ሩታ እንደዚህ ምናምን ብላችሁ እንዳትሳደቡ። ምክንያቱም አሁን ሩታ እንዳደረገች ታውቃላችሁ። አሁን ሰሞኑ ያ ሰውዬ ሄርሜላ እማ የሆነች ነገር ናት፣ እንዳትነኳት በአንዳንድ መጥፎ ሰዎች ስለተሰደበች ብሎ ተናገረ። አሁን ነገ ቢደውልላት እኮ ከሱ ጋር ቢዲዮ ትሰራለች፣ አታኮራም ብያችኋለሁ። ከዛ ይሄ ሰውዬ ራሱ ሰሞኑ ምን አደረጉ? አልጋ ቤት ወስደው ፕራንክ ብለው ሰርተው ከዛ በኋላ እንደውም ሆዷ መጥቷታል። የሚገርማችሁ ነገር ሆዶ ተገቢዎ ማለት ነው። እኔ እሱ ጋር ልባል አልኩትም ነበረ ቆርጠው ቲክቶክ ወስደውታል ተባለ ሰው ነው የነገረኝ። እና በጣም ነው ሁድዋን የመታት። ምንድን ነው ይሄ ነገር እንትና ማን ነው ይሄ እዩ ማለት ነው መቷታል አልኩ ለሩታ ተባልኩኝ የዛ ቀን አልጋ ቤት የተጠራች ቀን እና እኔ አላየሁም ውድ ቤተሰቦች። ቲክቶክ ላይ አይቸዋለሁ ተብዬ ተነገረኝ። እኔ ደግሞ ቲክቶክ ስለሌለኝ አልከታተልም ላችኋለሁ እና እንዴት እንደዛ ሆና? እሺ፣ መልሳ እንዴት ከሱ ጋር ተገናኝታ ቪዲዮ ሰራች? አልገባ ወይ በካሌ ቤት ነው የሰራችው። ካሌ ባደር የሚባለው ጠበቃ ነኝ ብሎ የሆነ ጊዜ ሩታ መጥፎ መጥፎ ነገር ነው ምን ልታስፈርመህ ብለው ብሎ የተናገረው እሷ ብዙ ሴራ ይሰርበታል። ሲቀጥል ደግሞ እሷን የምትጠላበት መንገድ ነው ቪዲዮ የሚሰራው ብዙ ጊዜ። ነገር ግን እሷ እዛው ናት ማለት ነው፣ እዛው ናት። በእነሱ ጋር ከእነሱ ጋር ነው የምትመጣው። እና ታዲያ ምንድን ነው እኛ የምንሳደብላት? እች ሆነች ዱቄታ እንዴ ነችና አረሩ ታየ በገብለክ በፈጠረሽ ይሁንብሽ። እንዴ እና ማታ እውነት ለመናገር ጫፍ ጫፍ አይቻለሁ ቲክቶክ ሰፈርና ሰውን ገንዘብ ስታስገባ አካውንት ተሰጥቷት አምስት መቶ ወርጎሎኛል ስትባል ምናምን እሷ እሱ አይቻለሁ፣ ከዛ ውጪ አላየሁም ማለት ነው እና ሌላ ሌላ ጊፍት የሰጣችሁ ሰዎች አላችሁ ተባለ። እንኳን ምሰጣችኋት፣ አዎ እንድትሰጧት ነው የምፈልገው። ኔ እውነቴ ነው። ለ ለአብርሃምም እኮ መስጠት ነበረባችሁ። ችግር አለው ባልና ሚስት አይደሉም እንዴ? አብረው ስለሚጠቀሙበት ለሁለቱም ነው መስጠት ያለባችሁ በጋራ። ለሩታም ለአብርሃምም፣ ለሩታም ለአብርሃምም። እንዴ ቀልዳለህ እንዴ እናንተ ሽንት ቤት የምጠቡ ምንም ምጠቡ አምጥታችሁ መስጠት አለባችሁ፣ ግዴታችሁ ነው እና እንደዛ ነው እላችኋለሁና፣ በጣም ጀግኖች ናቸው። ሁላች ለመናገር ሰጪ ስጥ ይሰጥሃል እንደሚባለው ማለት ነው። ግን እኮ ለሀብታም አይሰጥም። ላ ችግር የለውም። ምን ችግር አለው? እኔ እንዲሰጣቸው ነው የምፈልገው የሀገሬ ልጆች ስለሆኑ። ብቻ እውነት ነው ላችሁ፣ ከፍ ከፍ ብለው ነው ማየት የምፈልገው። እንደነገሩ ግፍት የሚሰጠው ገንዘብ እኮ አያረጋም። ምን ነው አፈላሽ እኔ አላፈላውም። ያፈላችሁት እናንተ ናችሁ እንጂ እናንተ ናችሁ እንጂ አላችሁ እንጂ። ለአብርሃም አንበሳ ወረዳችሁለት፣ ለአብርሃም ለሩታዬ አበባ ብቻ ሰጣችኋት፣ ነውራ አይደለም እንዲያታፍሩም። ለምንድን ነው አንበሳ ላወረዳችሁለት? ወይኔ በላቸው። ለማንኛውም እየቀለድኩ ነው ውድ ቤት ሰዎች፣ እውነቴ ነው የምላችሁ ግን ሩታ አበባ ብቻ ተሰጥቷት፣ በታብታ በአብርሃምን ማሸነፉ አብርሃም አንበሳ ወርዶለት ግን እኮአንድ ግን እኮ እንደ ተጣላ ሰው ሆኖ እኮ አብረው ነው የሚጠቀሙ ወይኔ ይበላቸው፣ እናንተ አብርሃምን የምትጠሉ ሰዎች ማለት ነው ለሩታ ያሰጣችኋትን ገንዘብ አብረው ነው የሚበሉት። ሩታን የምትጠሉ ሰዎች ልንገራችሁ ነው ማለት ነው ለሩታ ያሰጣችኋትን ከአብርሃም ጋር እኩል ነው የሚበሉት እኔ ምን አገባኝ፣ እኔ ምን አገባኝ። ትናደዱም እንደሆነ ተናደዱ። እኔ የለሁበትም። የምሬ ነው እላችሁ እንዴ። እውነትን ተናግሮ በመሸበት ማደራሉ እንዴ? ትቀልዳላችሁ እንዴ? እንደዚህ ነው በቃ። ጎበዞች ናችሁ ነው። ለምንድነው ግን ልህ ገብታችሁ አምስት እና ስድስት አምስት ሰላ ወረዳችሁ እንዴ? ለምንድነው ልህ ያልተጋባችሁ? እውነት ነው የምላችሁ የአብረሀም ነርዳ አደገ። እና ለማንኛውም ውድ ቤተሰብ እየቀለድኩባችሁ ነው ለመናገር እና እኔ ለተጋቡ ቡና በቃ አምስት ስድስት አንበሳ ታወረዳላችሁ ብዬ ጠብቄ ነበረ። እንደዛ ካወረዳችሁ እኮ አብረው ስለሚካፈሉት ማለት ነው። እኔ እውነት ለመናገር ስቅባችሁ ነበረ ግን አላደረጋችሁትም ማለት ነው። አይዛችሁ ለማንኛውም አብሹር። ግን እኮ እኔ ራሱ ወለህ ከተጋባው ከሰው ጋር ማለት ነው አደርገዋለሁ አላደርገውም፣ አይደለም የምሬ ነው ብላችሁ ወላ ያደርገዋለሁ ልክ ያደጋባሁ እና እልህ መጋባት ጥሩ አይደለም። አንዳንዴ ባዶ ያስቀረናል ማለት ነው። እና ይዛችሁ ለማንኛውም እንግዲህ ሩታዬ ፍቺው ተብላለች በአብርሃም ጓደኛ፣ የአብርሃም ጓደኛ መጡ እንግዲህ ፍቺው ወይ አንቺ ወይ ሄርሜን ለመምረጥ አለበት ብሎ እንግዲህ ተናግሯል። እስኪ መጨረሻቸው እናያለን። ግን እኮ ተፋተዋል እኮ ውድ ቤተሰቦች፣ ወይስ ለኛ ነው የተፋቱት? ለእኛ ነው የተፋቱት። ለማንኛውም ኸይር ተፋቱ፣ እናንተ ተፋቱ፣ እውነት ተፋቱ። አብርሃምም ልጅ የለም ብሎ አለ አሉ፣ ማታ እኔ አልሰማሁትም። ውድ ቤተሰቦች ግን እኮ ነውር ነው እንደዚህ ካለ። የምሬን ነው የምላችሁ ወይ እየቀለደ ነው ያለ። ለቀልድ ራሱ አይባልም፣ ምክንያቱም እርጉዝ አደለችም ጨርቅ ነው እየተባለ ስለነበረ ነውር ነው። ለማንኛውም ስለመሆኑ